የኤርትራ የውጭ ጉዳይ ሚኒስትር ለምን ታሰሩ? የኢሳያስ ቤተ መንግስት ለሁለት ተከፈለ። ሰላም ጤና ይስጥልን፣ ውድ የአዲስ አገልግል ተመልካቾች፣ እንደያላችሁበት የሳት አቆጣጠር እንደምን አላችሁ? በዛሬው ዳሳችን የኤርትራ የውጭ ጉዳይ ሚኒስትር ለምን ታሰሩ በሚል ርዕስ የሰማነውን ጭምጭምታና አንድምታውን እንቃኛለን። እንቃኛል። በተጨማሪም የአቶ ስየን ተመሳሳይ ገጠመኝ ለታሪክ አንስተንም እንዳስሳለን። እንዲሁም አሰብ የኢትዮጵያ ሆኖ አያውቅም ያሉትን ኤርትራዊ የቀድሞ ሹም በሀሳብ እንሞግታለን። አብራችሁን ቆዩ። የአስመራ ከፍተኛ ባለስልጣናት እንቅልፍ አተዋል። ከጎረቤት አገራ ጋር ያላቸው በጎሪጥ የመታየት ሁኔታና የጂኦ ፖለቲካ ቀውስ ሳይበቃቸው በሀገር ውስጥ የፖለቲካ አሰላለፍ መሀል በአሰብ ምክንያት ልዩነት ሳይፈጠር አይቀርም የሚሉ ምንጮች እየበረከቱ ነው። ጉዳዩ ቀላል አይደለም። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የሀገሪቱ የውጭ ጉዳይ ሚኒስትር አቶ ኦስማን ሳሊአሊ በቁም እስር ውስጥ እንዲሆኑ ጥብቅ ትዕዛዝ ማስተላለፋቸውን አንዳንድ የመረጃ ምንጮች ይጠቁማሉ። ይህም ጉዳይ የሻዕቢያ ባለስልጣናትን የእርስ በርስ ሽኩቻ ውስጥ ማስገባቱ እየተነገረ ነው። አምባገነኑ የጀብሃና ሻዕቢያ የፖለቲካ ሰው የአሮጌታው ኢምፓየር መሪ የሆኑት ኢሳያስ አፈወርቂ እንኳን በባህር በር መጥተውባቸው ወትሮም ጸቤለሽ በዳቦ እንደሆኑ አቅፋ ተራራ እስከ አስመራ ቤተ መንግስት የተጻፈው ታሪካቸው ዋቢ ነው። የሆነው ሆኖ ኦስማን ሳሊ በቁም እስር ውስጥ እንዲቆዩ በኢሳያስ በኩል ትዕዛዝ የተላለፈባቸው በሁለት ምክንያቶች እንደሆነም ይታመናል። የመጀመሪያው በተባበሩት መንግስታት ድርጅት ሰማንያኛ ጉባኤ ባስተላለፉት መልእክት ነው። መልእክቱ በኤርትራ አምባገነን መንግስት በኩል ፍጹም ተቀባይነት አላገኘም ነው። ይልቁኑ የኦስማን ሳላህ የግል አቋም እንደሆነ ተደርጎ መረጃዎች ተሰራጭተዋል። ሁለተኛው ደግሞ ከጉባኤው ጎን ለጎን ከአሜሪካ ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ቡሎስን ጋር ባደረጉት ምክክር ሀገራቸው ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመወያየት ዝግጁ መሆኗን በመናገራቸው መሆኑን ለመገንዘብም ችለናል። በዚህ ምክንያት አስመራ ውስጥ ከፍተኛ ውጥረት ነግሷል። ውጥረቱ ከፖለቲካው ክንፍ አልፎ ወታደራዊ መፈንቅለ መንግስት ሊያስከትል ይችላል የሚል ፍርሃትን አስፍኗል። ተጠራጣሪው ሰው ኢሳያስ ለደህንነታቸውና ለአገሪቱ የጦር መሪዎች ጥብቅ ትዕዛዝ ማስተላለፋቸውም ይነገራል። ይሱ ደግሞ እንኳን በ በጆ ፖለቲካ ተጎራብጠው ይቅርና ወትሮም ተጠራጣሪና ጨካኝ ነው። ስለ ኢሳያስ አፈወርቂ ጨካኝ ባህሪ ለመግለጽ ጋሽ ስብሐት ገብረ እግዚአብሔር ክፍሶ ሲያጋጥመው የሰይጣን ግራ እጅ የሚለው የኢሳያስ አይነቱን ሰው መሆን አለበት። ኢሳያስ እኩይ ነው ማለት ግን ዝም ብሎ ግብታዊ ጨዋታ፣ በደም ነፍስ ብቻ የሚኖር ተራ አረመኔ ወንበዴ ነው ማለት ግን አይደለም። ያንድን አዳኝ ችሎታ ለማወቅ ከፈለጋችሁ ግዳዮቹን ማየት ብቻ በቂ ነው። መቼም መቼም ምን ዳኝነት ቢጓደል ጠዋት ለሽንት ሲወጣ ሸለመጥማጥ በድንጋይ የገደለና አድኖ አንበሳን የገደለ በአንድ ማዕረግ ገዳይ ተብሎ አይጣሉ። እናማ ባለፉት 50 የኢትዮጵያና የአፍሪካ ቀንድ ፖለቲካ የኢሳያስ ውጪ አቋም ይዘው የተሸነፉትን ማየት ብቻ ለሰውየው ጠንቀኝነት ምስክሮች ነው። የኢሳያስ ስልት ምንድን ነው? ይህ በጣም በጣም መጠናት ያለበት ከባድና እጅግ ወቅታዊ ጥያቄ ነው። የሞንያ የማስታወቂያ ሚኒስትሩ ላይ የተወሰደው እርምጃ እስከምን ድረስ ይሆናል? አብረን የምናየው ይሆናል። እዚህ ጋር ግን ቢቢሲ ከወራት በፊት የኤርትራው ተቃዋሚ ብርጌድ ነሐምዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ አለው ሲል የሰራውን ዘገባ ማስታወስ ግድ ይላል። የኤርትራው የተቃውሞ እንቅስቃሴ ብርጌድ ነሐምዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከላዎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንዲያገለግል ነበር የተገለጸው ነው። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም ማስታወቃቸው ይታወሳል። ብርጌድ ናምዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረውም ነበር። ኤርትራው ፕሬዚዳንት ኢሳያስ አፈወርቂን መንግስት ከስልጣን ለመውረድ የሚንቀሳቀሰው ብርጌድ ናምዱ በአዲስ አበባ ከተማ ሃያ ሁለት ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀመረው ደግሞ ባለፈው የካቲት ወር አጋማሽ ላይ ነበር። የጽህፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ናምዱ አመራሮች የቢሮ መከፈት ለእንቅስቃሴ እጥፋት እንደሆነም ሲናገሩ ተደምጠዋል። ይህን መረጃ ከሰሞን ኢሳያስ መደናገጥ ጋር ስናገናኘው የሚፈጥርልን አንዳች ምስል አለ። ለማንኛውም ኢሳያስ በቁም እስር የዋላቸውን ሹም ታሪክ ከእኛ ሰው የአንድ ሰሞን ታሪክ ጋር እናመሳስል። ወድ የቻናላችን የአዲስ አገልግል ቤተሰቦች እንደዚህ አይነት የፖለቲካ ውጥረት ከዚህ ቀደም በሀገራችን ተከስቶ እንደነበር ይታወሳል። ጉዳዩ ወትሮም የጸጥታና የጃዙር ጦርነት በማይጠፋበት የባህር በር ጉዳይም ነበር። ወቅቱ አቶ ስዬ አብርሃ የኢትዮጵያ መከላከያ ሰራዊት ውስጥ ተሰሚነት በነበራቸው ወቅት በአሰብና በኤርትራ መጻኢ ዕጣ ፈንታ ላይ ሰፊ ልዩነት ነበራቸው። አቶ መለስ ከኤርትራዊቻቸው ኢሳያስ አፈወርቂ በባሰ መልኩ ለኤርትራ መጻኢ ዕድል ይጨነቁ ነበር። የብዙ መቶ ዓመታት ታሪክ ያላት ኢትዮጵያ አልጀርስ ላይ በዓለም አደባባይ ኤርትራ የምትባለውን የራሷን ግዛት ስትነጠቅ ቀይ ባህር የሚባል ትልቅ የባህር በር ስትዘረፍ እንደሆኑ ኤርትራ ማስታወቂያ ሚኒስትር ለየት ያለ አቋም ይዘው የነበሩት በህወሓት ቤት በጀብደኝነታቸው የሚወሱት አቶ ስዬ አብርሃ ነበሩ። ኤርትራ የኢትዮጵያ አካል ነች፣ ቀይ ባህር ተፈጥሯዊ ድንበራችን ነው በሚለው ጽኑ አቋማቸው የሚ የሚታወቁት አቶ ስያ ብርሃ በአፍቃሬ ኤርትራዊነታቸው በሚታወቁት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጥርስ ውስጥ ገቡ። ወቅቱ ወይዘሪት ብርቱካን ሚደቅሳ ከአዲስ አበባ ዩኒቨርሲቲ እንደተመረቀች ባራዳ ችሎት ዳኛ ነበር። ያን ጊዜ ደግሞ የህወሓት አመራር ለሁለት ተከፍሎ የስልጣን ሽኩቻ ውስጥ ገብቶ ነው። ክፍፍሉ በእናቶ መለስ ዜናዊ ቡድን የበላይነት ሲጠናቀቅ የፓርቲውንና የመንግስትን ስልጣን ተቆጣጥሮ የመከላከያ ሰራዊቱን መንበር ተቆናጠው ተቀናቃኞቹን ማሰር ጀመረ። በወቅቱ ከአቶ ስያ ብርሃ በተጨማሪ ቢተው በላይ፣ አባተ ኪሾ ወዘተ ከያሉበት እየታደኑ ወይኒ ተወረወሩ። ከዚህም በተጨማሪ ከአስር በላይ የህወሀት ማዕከላዊ ኮሚቴዎችም ታገዱ። ወትሮም በባህር በርና በኤርትራ ጉዳይ የተለያየ አቋም የነበራቸው እናቶ ስያ ብርሃ በሙስ እና ከሰው በያኔዋ ዳኛ ኋላ ደግሞ የቅንጅት ለአንድነትና ዲሞክራሲ አመራር በነበሩት በወይዘሪት ብርቱካን ሚደግሳ ችሎት ፊት ቀረቡ። ነገሩን ከግራ ቀኝ ተማክረው በናቶ መለስና በስዩም መስፈን የተጠነሰሰውን የፖለቲካ ሴራ የተረዱት ዳኛዋ ወይዘሪት ብርቱካን ሚደቅሳ አቶ ስዬን በዋስትና ለቀቀችው። እነ ስዬ ከእስር መለቀቅ የሰሙት አቶ መለስ እጅግ ተቆጡ። ስዬ ከችሎቱ ግቢ እንደወጣ ወዲያውኑ በወታደሮች ተይዞ ዳግም የከርቸሌ ሰለባ እንዲሆን አደረጉ። የቁጣቸው ዳፋ በዚህ ብቻ አላበቃ። ማታውኑ የሙስና ክስን ዋስትና የሚከለክል ታጋዩን የወዲ አብርሃ ልጅ ወይኒ ለመከርቸም ወቅቱ አጠራር የስ የግ ተረቆ በነጋታው ጸደቀ። እናም ህግ ሆኖ በፖለቲካ ልዩነት የሙስና ወንጀል የሚል የዳቦ ስም ተለጥፎባቸው በኢትዮጵያ ፖለቲካ በኢህአዴግ መዋቅር ውስጥ አድራጊና ፈጣሪ ፈችና ሳሪ የነበሩት ስያ ብርሃና የመሳሰሉት ዋስትና ተከልክለው ለአመታት ታሰሩ። በሀገራችን ፖለቲካ ከሁለት አስርተ ዓመታት በፊት ያየነው የአቶ ስያ ብርሃ ታሪክ በኤርትራው የማስታወቂያ ሚኒስትር ኦስማን ሳሌህ ይደገም ሲሆን ተከታትለን የምናደርሳችሁ የአሰምን ጉዳይ ካነሳ ነው አይቀር ግን ቢቢሲ የትግረኛው ክፍል

በወፍ በረር እንመልከተው። መቼም የጉድ አገር ገንፎ እያደር ይፋጃል ነው የሚባል የኤርትራው የቀድሞ አምባሳደር ዶክተር አምደ ብርሃን ኢትዮጵያ አሰብ ወደብ ባለቤቱን አታውቅም ሲሉ መደመጣቸው ጉዳስ ብሏል። በአሁኑ ሰዓት የየመን ሰላም ከፍተኛ አማካሪ ሆነው እያገለገሉ የሚገኙት ዶክተር አምደ ብርሃን በአሰብ ዙሪያ የሰጡት ማብራሪያ የሁለቱ ሀገራት ሚዲያ ቀልብ የሳበ ጉዳይም ሆኗል። አሰብ የኢትዮጵያ ሆነ አቅም አሰብ መጀመሪያ እንደ ወደብ እየተገነባ በጣሊያን ቅኝ ግዛት ወቅት ነበር መጀመሪያ አሰብን የረገጡት ጣሊያኖች ናቸው የኢትዮጵያ ሆኖ አያውቅ ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለ መብት አለ ማለት አይደለም ይህንን የሚገልጽ ህግም የለም በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት ትኖራለች በማለት ነው የተናገሩ አምባሳደሩ ይህንን ሲናገሩ በ1869 የጣሊያኑ ሮባቲኖ ካምፓኒ በጁቬ ሳፔቶ አማካኝነት አሰብን ከመግዛቱና በ1882 ወደ ጣሊያን መንግስት ከመዛወሩ በፊት አሰብ ኢትዮጵያ እንደነበረ ከመናገር ተቆጥበዋል። ምጽዋ ለበርካታ ዓመታት ኦቶማን ቱርኮች ይዞታ ስር ቆይቶ በኋላ በሊዝ ለግብጾች ቢተላለፍም አጼ ዮሐንስ አራተኛ ወደቡን ለማስመለስ ያደረጓቸውን ጥረቶች አለማንሳት ፍጹም ክህደት ይሆናል። በተጨማሪም ከወደብ በጥቂት ኪሎሜትሮች ርቀት ላይ ስላለ መብት አለህ ማለት አይደለም፣ ይህ አባባል በየትኛውም ህግ ተቀባይነት የለውም ያሉት አምባሳደር አምደብርሃን አንድ ሀገር ሁለት ወደብ ይዞ የመገንጠል መብት እንደሌላት የሚደነግገውን ዓለም አቀፍ ህግም ከመጥቀስ ተቆጥበዋል። ብቻ ግራም ነፈሰ ቀኝ ኢትዮጵያና ማዕከላዊ ሀገረ መንግስቷ የወደብ መተንፈሻ ሳናገኝ እረፍት እንኳን የለንም ብለዋል። መጨረሻውን ጊዜ ያሳየናል። ሰላም ለምድራችን ይሁን።